የአማራ ክልል ፖሊስ የቀጠናውን አሁናዊ ወቅታዊ ሁኔታን ባገናዘበ መልኩ ብሔራዊ ጥቅምን ለማስከበር የጋራ ግንዛቤና ዝግጁነት ሊኖረው እንደሚገባ የአማራ ክልል ርእሰ መስተዳደር አረጋ ከበደ ተናገሩ። የአማራ ክልል ፖሊስ ጠቅላይ መምሪያ ከሰሜን ጎጃም ዞንና ከባህር ዳር ፖሊስ መምሪያ የፖሊስ መሪዎች ጋር በወቅታዊ ዓለም አቀፋዊና ቀጠናዊ ጅኦ ስትራቴጂካዊ ጉዳዮች ዙሪያ ውይይት እያካሄደ ነው። ከሳመንጌ ተጨማሪ ያለ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለሰሜን ጎጃም ዞኑና ለባህር ዳር ከተማ አስተዳደር የፖሊስ አመራሮች በወቅታዊ ሀገራዊና ቀጣናዊ ጉዳዮች ዙሪያ ስልጠና እየሰጠ ነው። በኢትዮጵያ ፌዴራል ፖሊስ የኢትዮጵያ ፖሊስ ዩኒቨርሲቲ ምክትል ፕሬዚዳንት ምክትል ኮሚሽነር ዳንኤል ብርሃኖ የስልጠናው ዋና ዓላማ በጂኦስትራቴጂካል ስትራቴጂካል ቁመናና ብሔራዊ ጥቅም ላይ ለፖሊስ አመራሩ የጋራ ግንዛቤ ለመፍጠር ያለመ ነው ብለዋል። በብሔራዊ ጥቅም ላይ ኢትዮጵያ ባላት በምታስጠብቀው የብሔራዊ ጥቅም እዛ ውስጥ ደግሞ ዋነኛና መሰረት ፈንዳሜንታል የሆነው በጂኦ ስትራቴጂክ ቁመና ላይ የአማራ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ከፍተኛ አመራሮች ያንን እውቀት በማግኘት የጋራ አመለካከት በመገንባት ሁሉም አመራር ይህ ጉዳይ የሀገራዊ ጉዳይ መሆኑን ተገንዝበው የሚጠበቅባቸውን ኃላፊነት እንዲወጡ ማስቻል ነው። የአማራ ክልል ርእሰ መስተዳድር አቶ አረጋ ከበደ በበኩላቸው ኢትዮጵያ ካላት ጂኦስትራቴጂካዊ አቀማመጥ አኳያ ብሔራዊ ጥቅሟን ለማስከበር ጂኦስትራቴጂካዊ ፖሊሲና እቅድ አዘጋጅታ እየሰራች ነው ብለዋል። በደህንነት መኖር አለመኖር ብቻ ሳይሆን የበለጸግ ሀገር የመሆንም እቅድ አስቀምጠን እየሰራን በመሆኑ ምክንያት ይህንን ውድድ በከፍተኛ ደረጃ የሚያሰልጥ ሁኔታ መፍጠር ይኖርብናል። በመጀመሪያ ደረጃ ጠንካራ ኢኮኖሚ መገንባት ያስፈልገናል። አስተማማኝ የሆነ ውስጣዊ ሰላም መፍጠርም ይኖርብናል። በሶስተኛ ደረጃ በህግና በጠንካራ ዲፕሎማሲ ላይ የተመሰረተ የወደብና የተፈጥሮ ሀብታችን የመጠቀም መብታችንን ማረጋገጥ ይኖርብናል። በትናንት በዛሬና በነገ ዘላቂ ብሔራዊ ጥቅም ምክንያት ያልተመለሱ የፍታዊነት ጥያቄ ያሏት ኢትዮጵያ አሁን ላይ በትናንት በተወረሰና ነገን በሚወስን ቁልፍ ምራፍ ላይ ትገኛለች። ይህንውን ለማድረግም የክልሉ የፖሊስ ሰራዊት የክልሉን ሰላም ከማስጠበቅ ባለፈ ለብሔራዊ ጥቅም መረጋገጥ የበኩሉን ድርሻ ለመወጣት መዘጋጀት እንደሚገባውም ርእሰ መሥተዳድር አረጋ ከበደ ገልጸዋል። የክልላችን የፖሊስ ሰራዊት ዋነኛ ተልኮ የክልሉን ህዝብ ሰላምና ደህንነት መጠበቅ ቢሆንም እንደ አንድ የፌዴራል የፌዴሬሽኑ አባል ክልል ፖሊስ እንደመሆናችን መጠን በክልላዊ ጉዳዮች ላይ ብቻ ሳንጣ ሳንታጠር በሀገራችን ብሔራዊ ጥቅሞች እና ክብራችን በሚያስጠብቁ ጉዳዮች ላይ መነጋገር እና ከዚሁ ንግግር በኋላ ለሚኖረን ተልእኮ ዝግጁ መሆን ይጠይቀናል። ወቅታዊ ሀገራዊና ዓለም አቀፋዊ ጉዳዮችን በመረዳት ጠንካራ ወታደራዊ ኃይል መገንባትና የውስጥ ችግሮችን መፍታት ላይ ትኩረት ሰጥቶ መስራት እንደሚገባም ርዕሰ መስተዳድሩ አስገንዝበዋል። የፖሊስ ኃይላችን እንደ ግለሰብ በመሪ ደረጃ በአባል ደረጃ ብቻ ሳይሆን ተቋማዊ ብቃትን በከፍተኛ ደረጃ ማሳደግ ይጠበቅብናል። ለማድረግ አቅሞ ከፍተኛ አስተዋጽኦ የሚያበረክት ቁስና ቴክኖሎጂ አቅሞችን የታጠቀ ኃይል መገንባትም ያስፈልጋል። ይሄ በዋነኛነት አሁን የተጀመረው ይሄ ለክልል ተልእኮ ብቻ ሳይሆን ለሀገራዊ ተልእኮም ትልቅ ፋይዳ ያለው መሆኑን ለማስገንዘብ በመፈለግ ነው። የጂኦ ስትራቴጂክ ፍላጎቶቻችንን እውን ለማድረግ ወይም ላለማድረግ ወሳኝ ጉዳይ ተቋማዊ አቅም ቢሆንም ይሄ ተቋማዊ አቅም በውጤት ደረጃ ውስጣዊ ሰላማችንን ዘላቂና አስተማማኝ ማድረግ ያስፈልጋል። የክልሉ የፖሊስ ኃይል ተቋማዊ አደረጃጀቶችን የማጠናከርና የውስጥ ሰላምን ለማረጋገጥ እየሰራ ያለውን ስራ አጠናክሮ መቀጠል እንደሚገባውም ርዕሰ መስተዳድሩ ገልጸዋል።